ውብዬ ግን በጣም አሳፋሪ ሴት ነሽ። የፈለገው ነገር ቢሆን ይሄን ምስኪን እንደዚህ አርገሽ ትመቸዋለሽ? ሙቤ በጣም ይሆንሽ አሳፋሪ እና ባልሽን አንቺ በደንብ አርገሽ አጅ እንጂ ሙቤ ምን ያደርግልሽ፣ ምን ያደርግልሽ ማለት ነው። እንደዚህ አርገሽ የምትቀጠቅጨው ሲያሳዝን ሙቤ በእናታችሁ። አረ ምን አይነት ሙቤ እውነት፣ ከእንደዚህ አይነት ፋሚሊ አትቀላቀል። ስንት የሚሰራ ነገር አለ፣ ከነዚህ ራቅ ማለት ነው። እንዴት አርጋ እንደመታችሁ ባልሽን! እንደባብ አትመችውም በጣም ባለጌ በጣም በጣም በጣም ወራዳ ነሽ፣ እሺ ወራዳ። ተነስተሽ ተነስተሽ የፈለግሽውን እና እሱ ወይን ይዞ መጣ። ወይን ይዞ ስለመጣ እሱ ምን ምን አጠፋ? መመታት አለበት? ቤት እኮ ማለት ቤት ማለት እኮ የፈጣሪ ቤት እኮ ነው። ምን ችግር አለ? ነገ ጧጥለ ነው ለምንሄድ ቤት እንደዚህ ቤት ይዘመጣ ብለ በመጀመሪያ ናሂን ይሄን ዘልዛላ ባልሽን እሱን ነው በመጀመሪያ መቅጣት ያለብሽ እንደዚህ በጥፊ የመምታት አቅሙ ካለሽ ማለት ነው ባልሽ ነው እንጂ ነብሰ እንግዲህ ነብሰ ጥሩ ሆነሽ እስከምትወልጅ ደረጃ ድረስ ሴት ልጅ ይዞ እየመጣ ዝሙትን እየሰራብሽ በላይሽ ላይ ያለው ባልሽ ነው አይደለ ባልሽ ነው ይሄን ዘልዛላ ባልሽ ነው እንጂ መቀጥቀጥ የምትችዩ ሙቤን መቀጥቀጥ አትችም እሺ መቼም ለምስኪን ሰው የወደቀን እንጨት ምሳር ይበዛበታል እንደሚባለው፣ ሙቤን እንደዚህ አድርገሽ የምትመሹ ፈጣሪ ይምታሽ። እሺ፣ እንዴት አድርጋ እንደመታችሁ ምስኪን። ዋ ወንድሜ ሙብዬ፣ አረ ከእንደዚህ አይነት ድራማ ከእንደነዚህ አይነት ሰዎች ውጣ። በጣም አሳፋሪ ድርጊት ነው። አንተ ናይስ የምትባል ማለት ነው ምን አይነት ባለጌ ነህ? ሁለት ሚስት ሁለት ሶሪ ሁለት ልጆች እያለ እንዴት ሌላ ሴት ዘመተ እያሻሸ ወይን እየጠጣ እንዴት እንደዚህ አይነት ቪዲዮ ትሰራለ? የፈለገው ነገር ብር ቢሆን ከብር ከብርኮ ክብር ይቀድማል እኮ። እኛ አብርሃም ሩታ በጣም አጸያፊ ነገር ነው የሚሰሩት እንላለን። የእነዚህ ወረደ። ይሄን አታውጥም እንደ ቤት አስገብቶ ስንት ነገር እያደረገ እያየን ማለት ነው። በጣም አሳፋሪ አሳፋሪ ቪዲዮ ምንድን ነው። ለሚመጣው ትውልድ የምታስተምሩት? አሁን ካንተኛ ምን እንማር? የሁለት ልጆች አባት ነው። ለስሙ መልካም አባት እንደመሆን መልካም ለሚስትህ መልካም ሰው እንደመሆን አሁን ይህን ዝሙት አንተ ራሱ እየሰራ መምጣት ምንድን ነው? ኮሜንታተሮች እስኪ ፍረዱ። እኔ ግን ሙቤን አትንኩት እሺ። እንዴት አድርጋ እንደመታችሁ፣ ወንድ ልጅ እንዴት እንደዚህ አድርገሽ ስመቸዋለሽ ሙብዬ። እንደው ግን ተርፈሃል፣ ተርፈሃል፣ ተርፈሃል። እንደው ከቡታጅራ ምን አለ አዲስ አበባ ባቴር ቢቀርብህስ፣ ቢቀርብህስ እንዴ የአርባ ምንጭ ሰው እንደዚህ አይነት በቃ መምታት ይችላል እንዴ? ሩትዬ ምን አለ ይሄን ቦታ ለዚች ለሄርሜላ ብታገኝላት ብዬ የተመኘሁ ወይ፣ ስትማታ እናንተ! አረ በጣም ጉድ የፈላባት ሴት ናት። በጣም እኛ ሩታ ሁን ሩታ፣ አሁን የሆነ ነገር እንደዚህ ብታደርግ፣ ሩታ እንደዚህ ያደረገች፣ አብርሃም እንደዚህ ያደረገ እያለን ቲክቶክ ሶሻል ሚዲያውን እንረብሻለን። እስኪ የነዚህ ነውት የነዚህን ቪዲዮ የነዚህን አስፈሪ ቪዲዮ እስኪሁት ባልና ሚስት ምን እንደሚሰሩ ህፃን ልጅ ከአራስ ቤት እንኳን አልወጣችም። አርባ ቀኗ እንኳን አልሞላም። እንዴት እንደዚህ አይነት ቪዲዮ ትሰራለህ አንተ? ምንድን ነው የሚያስተምረው? እውነት እኛ ኢትዮጵያ ውስጥ ያሉ ኢትዮበሮች፣ በጣም በጣም አሳፋሪ ቪዲዮችሁን። ምን አለ ትንሽ ደበቅ ብታደረጉት ምን አለ እንዴ? ብዙ ፍቅር የሚያስተምሩ ነገሮች እያሉ ሀገራችን ላይ ብዙ ነገር የሚታይያል፣ እንዴት ይህን ትለቅ ትፖስታላችሁ? በጣም አሳፋሪ አሳፋሪ ድርጊት ነው። ቤተሰብ ይድረስልኝ። ለዚህ ለዝሙተኞች ሁሉ ማለት ነው እንዴ የአብርሃምና የሩታ አረ በሙቱ ይሻላል ይሻላል። ዶ አብርሃምና ሩታ ግድል ያድርጉ ማለት ነው። ሙቤ ከእንደዚህ አይነት ነገር ውጣ።